እ ኢንስፔክተር አበራ እንዳርገ ይባላለሁ። የግዳን ወረዳ ፖሊስ አዛዥ ነኝ። ማለት የምፈልገው ምናልባት አሁን የትግል ሁለት ዓመት እየሆነው ነው። እኛ እንኳ እዚህ ከመጣሁ እኔ እራሴ ወደዚህ ቦታ በምድብ እ በዝውውር የመጣሁት ሁለት ዓመት እያለፈኝ ወደ ሦስተኛ ዓመት ማን እየገባሁ ነው። በዚህ መካከል አንድም የሚል ነገር እስካሁን ከትግሉ አኳያ ያየሁት አንድም ነገር የለም። ምንድነው እርስ በርሳችን ከመበላላት ውጭ እርስ በርሳችን ከመገዳደል ውጭ አንድም ያተረፍነው ነገር የለም። ሁሉም ማለት ያለ ሁላችንም አሁን እዚህ ያለ ሚኒሻ፣ ፖሊስ፣ የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። እዚህ ያለ ፖሊስና እዚህ ያለ ሚኒሻ ግን ፋኖም ሆነ እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይህን ጉዳይ ሁሉም በውል ሊያየው የሚችለው እኔ መልዕክት የማስተላለፍ የምፈልገው እያንዳንዱ ወረዳ አዛዥ ፖሊስ አዛዥ አለ፣ ሚሊሻ ጽፈት ቤት አዛዥ አለ፣ ሰላምና ደህንነት አለ። ከዚህ ከተወላገደ ፖለቲካ መውጣት አለበት፣ ከውሸት በቃ? ዛሬ እንደዚህ ነፃ ይሆናል፣ ነገ እንደዚህ ነፃ ይሆናል እያለ እየተታለለ እየተቀመጠ ብዙ የወረዳችን የሰላም የጸጥታ ኃይላችን በርካታ ነው። ትላንትና ግን ግዳ ላይ እየተሰራው ትላንትና ያየ ነው፣ ግዳ ላይ ያየ ነው። በርካታ ወንድሞቻችን ስንት በር የሚዘቡ ስንት ጥላት የሚመልሱ ጀግና ጀግና ልጆችን አጥተናል። ከየትም ይሁን ከየትም ከየትም ይሁን ከየትም ማንም አልደረሰም፣ ማንም አላገዘን። ዙረን ተመልሰን በምናይበት ሰዓትም ያየነው አልቃሹም ሁሉም ነው ሆኖ ያገኘነው። ሁሉም ወገን የተደሰተ አንድም ያገኘ ነው ነገር የለም። ፋኖም ቢሆን እዚህ እየለቀስ እየለቀሰ ነው። ፖሊስም እዚህ ሆኖ ያለ ነው። ሚሊሻም እዚህ ነው ያለ ነው። ከዚህ ከተወላገደ ፖለቲካ ወጥቶ ከጓደኞቹ ከወንድሞቹ ጋር መስማማት ያለበትን ተስማምቶ የሚኖርበትን አቅጣጫ ይዘው ቢቀጥል፣ መልእክትን ማስተላለፍ የምንፈልገው በዚህ መክር። ከዚህ ውጭ ከወረዳ እስከ ክልል ከክልል እስከ ፌዴራል ያለ የፖለቲካ አመራር ከተለያዩ ውሸቶች በቃ መቆጠብ አለበት። አንድ ጥይት አይነድበት እሱ ላይ እየነደደ ያለው እዚህ የጸጥታ ኃይል ላይ። ትላንትናም ስላየን ሞት ከሆነ አብረን በሞትን። ከዚህ አኳያ ግን ማወቅ ያለበት እያንዳንዳችን በዚች ሁለት ዓመት እያንዳንዱ ወረዳ እያንዳንዱ ወረዳ ከነበረው የቁጥር ኃይል ከነበረው የጸጥታ ኃይል ቁጥር እየቀነሰ እንጂ እየጨመረ አላየን። በየሂደቱ ውስጡ እኮ አያምንም። ውስጡ ውስጡ በቃ እርስ በርስ እንደሚገዳደል ያማዋን እኮ ያውቃ ነበር፣ በደንብ ያውቃል። ፖለቲካውን ማስታረቅ የነበረበት ሌላ አካል፣ የፖለቲካ ትኩሳት ነው ገብቶ እንደ ኤሌክትሪክ እያያያዘን ያለ ስለዚህ እሱ ፖለቲካ የተበላሸ ፖለቲካ ይዞ ደግሞ ይሄ የጸጥታ ኃይል ተሸክሞ እየሄደ ያለው የጥይት ናዳ በላይቱ ላይ እየነደደበት፣ ለምንድነው ለምን እንደሆነ ልጆቹን የማያሳድገው ለምን እንደሆነ ቤተሰብ ጋር የማይቀጥሉ? ከወንድሙ ወንድም ከወንድሙ ጋር ለምን በደም ይበቃቀላል ያለው የጸጥታ ኃይላችን። እያንዳንዱ ወረዳ እያንዳንዱ በዞናችን ውስጥ ያሉ የወረዳ አመራሮችም ይኖራሉ፣ የፖሊስ አባሎቻችንም አሉ፣ የጸጥታ ኃይሎቻችንም አሉ። ቆም ብሎ ላይ ያስተውልበት ይገባል። አሁን ቁማሩን እያየ ነው። ስለሆነ ቁማር ነው በቃ። እኔ ቁማር ነው በቃ። የምንተማመንባቸው ልጆች ለስንት በር ይበቃሉ ያሉትን ልጆች ነው እኔ ያጣሁት? ከእያንዳንዳቸው ውስጣችን አእምሯችን ተጎድተናል። እዚህም ቤት ሲመጣ እያንዳንዳቸው ቁጭ ብለን ስናየው፣ ከፋኖ አኳያም ስናያቸው የኛ ወንድሞቻችን ቁጭ ብለው እዚህ ህይወታቸው እየሰሙት እዚህና የራሳችን ቤተሰቡ ነው ያየናቸው። ከዚህ አኳያ በሰከነ መንገድ እያንዳንዱ ማየት አለበት ማየት አለበት። ከዚህ ድልብ ድረስ የነበረው ውጊያ ማንም አልገባም። የፖለቲካ አመራር ተጨፍጭፈን ወይም ተጨፋጭፈን ያለቅ ነው እርስ በርሳችን። ከዚህ አኳያ መታየት ያለበትን ነገር እያንዳንዳችን በሰከነ መንገድ ብናየው የተሻለ ሀሳብ ነው። በጥንክርናም ይሁን በምንም ይሁን እኮ ይሄ ወረዳ እናውቀዋለን። በሁለት ዓመት ሙሉ ምሽግ ላይ የተቀመጠ አንድ ቀን ከቤቱ ያደረ ፖሊስ ወይም ሚኒሻ የለም። አንድ ቀን ምሽግ እንደገባ ምሽግ ነው የቀጠለ። የመጨረሻውን በዛው ነው ወደ ሞት የተደረስነበት። ስለሆነ ሌሎች ላይ ያሉ ወረዳዎች የፖሊስ አባላቶችም ሆነ የፖሊስ የሚሊሻ አባላቶች በሰከነ መንገድ ታይቶ ከሚመለከተው አካል ጋራ፣ ካለው አባል ጋራ ከሀገሩ ጋር ቢመሳሰልና ሰርቶ ይበላል። ለምን ሸቅሎ አይበላም? ሸቅሎ ያለችውን ይችን ደሞዝ ከዕለት ዕለት ለማስተዳደር ከሆነ ደሞ እሱም ከሆነ ደግሞ ማስተካከል ያለበትን ነገር አስተካክሎ መኖር አለበት የሚል ነገር ነው የማስተላልፍ የሚፈልገው። ከዛ ውጭ ግን ክፉውንም ችግሩንም ያየው ይሄ አካል ነው። ከመከላከያ ሰራዊት አኳያም ቅድም ተንት ነውታ፣ ምርከኛ የለም ተብሎ ከሆነ እውነት በመንግስት ትክክል አለ፣ ምን ልንሆን ነው? እንደዛ ከሆነ ይሄ ውሸትም ነው፣ ይሄ ውሸትም ነው። ሀገርን እያበላሸ ያለ ምናልባት ፖለቲካ ይበላሽብኛም ብሎ የተሰራ ስራም ከሆነ ሀቁን መነጋገር አለብን። የለም እኮ እዚህ አስተዳደር ሁሉም አካል እኮ የለም እዚህ። እሺ ሰላም ከሆነ የተማረከ አካል ከለለ አሉ እኮ ነኮረለ ዘሪሁን እዚህ ለመቶ አለቃ ሀብታሙ የለው እንደዚህ አሉ እኮ። ምን ሊያደረጓቸው ነው? እሺ አመራሮች አባሉን ይተውት። ስለዚህ በዚህ ልክ መስተካከል ያለበት ፖለቲካው እንጂ የፀጥታ ኃይሉ እንካ ጥይት ተብሎ ሲተኩስ ብቻ ነው የሚተኩሰው። ሌላ ነገር የሚያውቁ ነገር የለም። ይሄን ማለት ነው የምፈልገው ቆም ብሎ ሊያስተው ሊገባው የሚል ብቻ ነው መልእክት የሚያስተላልፈው። እያንዳንዱ ወረዳ ያለ እንደኛ አባል የሆናችሁ ወይም የሚኒሻ አባላቶች ችግራቸው ችግራቸው እንደ ችግራቸው አድርገው ወደ ቤታቸው ቢመለሱና ቀልባቸው ቢመለሱ ትልቅ ስራ ነው ብዬ የምገምተው። ከዚህ አኳያ ማስተላለፍ የምፈልጋቸው ይህም ብቻ ነው የሚበቃ። አሁን እያንዳንዱ ወረዳ አስቀምጨዋለሁ ከትግል አኳያ ከትግል አኳያ እያንዳንዱ ወረዳዎች ያለ የፖሊስ አባላትም ሆነ የሚኒሻ አባላት ይህን ትግል ትግሉ ትግል አይደለም። በቃ ባጭሩ፣ ትግሉ እየታገለ ያለው እኛ ለምሳሌ ፋኖ ከያዘ ይጫወትብሃን፣ ያርድሃን፣ ይገልሃን፣ ይሄን ያደርግሃን፣ ይሄን ያደርግሃን። አብዛኛው እኮ በመሳሪያ በራሱ መሳሪያ እየጠፋል ለማጥፋትም ሲዘጋጅ ተው አበሬ ተው እንትና ተው ከበደ እየተባለ እኮ ብዙ ሰዎች እኮ አፈሙዝ ወደ ራሳቸው ያዞሩ ልጆች እኮ እንዳይሞቱ ያደረጉ ልጆች አሉ። ሲገልም አላየንም። በትግል መስመር ያጋጥማል። በቃ ትገዳደላለ፣ የአፈሙዝ ጉዳይ ነው። ከዛ ውጭ ግን ከምርከኝ አኳያ ካያያዝ አኳያ አፈሙዝ ያዞረ ወደ ራሱ ያዞረኮ አንተ ተው አፈሙዝ አትግድ፣ ራስ አትሰዋ ችግር የለውም ብሎኮ በመጣ ይሄ አባሌ መመስከር ይችላል። አንድም የተነካ ሰው የለም። ምናልባት ግንባር ላይ የተደረገው ድርጊት ያ ፋይቲንግ ነው፣ በቃ አለቀ። የሚያጋጥም ጉዳይ ነው። ከዛ ውጭ ግን እጁን ከሰጠ በኋላ ግን ሁሉም አባል እጅ ሰጥቶ ቢገደልማ ይሄ ሁሉ አይመጣም ነበር። የሚገደል ቢሆንም የሚገረፍ ቢሆን ይሄ ሁሉ እኮ አልተገኘ። ስለዚህ ይህም መስተካከል ያለበት ሌሎች ወረዳዎችም ላይ ያለው የሚሰጠው ትርክት ውሸት ነው፣ በቃ አለቀ። ማስተካከል ያለበትን ራሱ በየወረዳው እያንዳንዱ ቤተሰብ የሌለው የለም እኮ ፋኖ የሌለው ጓደኛ የሌለው የለም እኮ በየቦታው። ስለዚህ ማድረግ ያለበት የራሱን ከዚህ ስራ ወጥቶ ህይወቱንና ቤቱንና ነብረ ማን ነው ቤተሰቡን መምራት ይችላል ማድረግ ያለበት ያንን ነው አይ እዚሁ ሙቸ ገድዬ እዚሁ ይለይልኝ የሚል አስተሳሰብ እንዳትገቡ በዚህ መካከል መልእክቴን የማስተላልፈው ለዚህ ነው ከዛ ውጭ ከትግል አኳያ ትግሉ የተበላሸ ነው በቃ ሁለት አመት ሙሉ ትግል ቢሆን ትክክለኛ ትግል ቢሆን እናስተካክለው ነበር ትክክለኛ አይደለም ገባ ወጣ ገባ ወጣ ገባ ወጣ እናውቀዋለን። በቃ ሁለት ዓመት ሙሉ ይሄ ሰራዊት ያውቀዋል። እንዳይሄድም ጨነቀው እንዳይቆም ከበደው በአንድ እግሩ ተንጠልጥሎ እንደተቀመጠ እኮ ዛሬን ይችን ቀን ትላንትና በአስራ አምስት ይሄ ግዳጅ መጣ ያጣቻ ያጣናቸው ያጣናቸው ያለ ነው። ደግሞ በዚህ መካከል ያደረጉ ያድርጉ ብሎ እጅ የሰጠ በድፍረት አልተሰዋመም አልተገረፈምም አልተመታም። አይ አይደለም ይገለኛም ብሎ ደሞ ያለ እራሱን ያጠፋል በፊት ለፊትም በግንባር ራስን ያጠፋል። ስለዚህ ከዚህ አኳያ ሌሎች ወረዳዎች ላይ ያላችሁ የጸጥታ ኃይሎቻችን ጓዶቻችን፣ መስተካከል ያለበትን ነገር አስተካክላችሁ ወደ ጓደኞቻችሁ ብትዞሩ የተሻለ ሀሳብ ነው የሚል ነገር ነው ማለት ነው። ነገረው ምንድን ነው? የአማራን ከፍተኛ የፋኖ አመራሮች እንደውም አባሎቻችሁን የአማራን ህዝብ እስካሁን ድረስ የቀበሌ አስተዳዳሪ ነኝ፣ 017 ማራ ወረዳ እባላለሁኝ ባስቀየምሁኝ በትግልም ሆነ በግንባር ተጥጅ ወንድሞችን ባሰቃየዋችሁ ትልቅ ቅርታ መጀመሪያ ጠይቃለሁ። ሀይ ቅርታዬ። በመቀጠል የበመከተል አብይ መሐመድ ማለት በጣም የሰው ልጅ የሚሸጥ የሚያባብል፣ ከወረዳ እስከ ክልል ያሉት የኛ አመራሮች ሰውን የሚያታልሉ አማራን በዘር የሚያስጨፈጭፉ መሪዎች ስለሆኑ ከአሁን በኋላ የአማራ ክልል አመራሮች ልቅን የሚሆነው ነገር የተሳሳተ አመለካከት ይዘው የአማራን ወጣትና የአማራን የተፈጠረ ለነገ ለቁርጥ ቀን በአባቶቻቸውም በድሮም ያልነበረ ዘር ይዘው እያስጨፈጨፉ ስለሆነ፣ በክልልም በወረዳዎችም ያላችሁ የሰላም አስከባሪዎችና ምንሻዎች ተጠርፋችሁ አሁን እየተዋጋችሁ ያላችሁት የግዳን ወረዳ ሙጃን መመልከት ትችላላችሁ። እሱ እያታለላችሁ ምርኮኛ የለኝም፣ መከላከያ ሰራዊት የለኝም፣ ሰላም አስከባሪ የለኝም፣ ምንሻ የለኝም የሚላችሁ ሳትቀበሉ እኛን ማየት መመልከት ትችላላችሁ። ሁለት ዓመት ሙሉ ቤታችንን ዘግተን ንብረታችንን አጥፍተን እያታለል በውሸት ፖለቲካ ወንድሞቻችሁ አይደሉም ይመቷችኋል እያሉ፣ ግን ዛሬ የምንገኘው ከሙጃ ድል ከድልብ እየላ በየበረሃው የገባውን የተደበቀውን ሊሞት የተዘጋጀውን በዘጋጁ ፋኖ ወንድሞቻችን እየለቀሙ እያመጡ እየተንከባከቡ ይኸው በሰላም እንገኛለን። በሰላም የውሸት ትርክት እየሰራ ይገሏችኋል እያባሉን ነው። እ የሚያባላው እሱ ስለሆነ ትናንት አይታችኋን ወንድሞች ወንድሞቻችን ዙሪያውን ከበውን እያሉ ሽማግሌ እየላኩባቸው እኛ ሳናውቅ የራሳቸውን ግን በመኪና እነሱ ስንጠብቅ ከርም በመኪና ጥለው እንዲሄዱ እንደሄዱ ታውቃላችሁ። አሁን ግን ተቀብለው ይህን ሁሉ መከላከያና፣ ይህን ሁሉ ምንሻ፣ ይህን ሁሉ ፖሊስ በእንክብካቤ አድርገው ይገኛሉ። ከአሁን በኋላ መምከር ያለብኝ ወይም መናገር ያለብኝ አማራ ክልል በሁሉም ግንባር የተሰለፋችሁ ወንድሞቻችን ወደ ፋኖ ተቀላቀለ። እጅ መስጠት ለወንድሞቻችን መሸነፍ አይደለም። የምንሸነፈው አማራትነታችንን ትናንት የሸጥነው አንሶ ደግመን አሁን እንዳንሸጥ ትልቅ ምክርና አደራ አደራላለሁ። አሁንም ቢሆን በውሸት ፖለቲካ ይደልላችኋል። እንደማንም ብላችሁ በየአቅጣጫው ለወንድሞቻችሁ ደውላችሁ እንዲትወጡ ትልቅ ምክርና አደራ አደራ አደራ አደራ አላለሁ በጣም ያባቶቻችንን የአባቶቻችንን የድሮቹን የያዙትን ወንድሞቻችንን ከጎናቸው ተሰልፈን እንደ አቅማችን አቅማችን አቅም ያለን ነው በአቅማችን አቅም የሌለን ነው ደግሞ በምክር በፖለቲካ እንድንረዳቸው አደራ ጠይቃለሁ። ብልጽግና ሰው ሻጭ ነው። አብይ ሰው ሻጭ ነው። ከተመረጠ ጀምሮ ሰባት አመት ያለውጊያ ሌላ አጢያት የለውም። ይኸውም አማራ ክልል ላይ ነው የሚያደርገው። ለምንድን ነው አማራ ክልል የሆነው ብትሉኝ፣ አውቃለሁ እኔ እናንተ ጋርም እናገራለሁ ፖለቲካ ላይም ጓደኞች ሲታዘቡኝ መድረክ ላይ ይናገራሉ። ስር ይታሰርቶብናል፣ ለቅንተው ይሄ በቃ የመንግስት ቁማር ነው። አማራ ነገ ምሁር እንዳይወጣበት እያደረገን ነው። የተለያየ ስራ እየተሰራብን ነው። የሚደረደረው ሁሉንም ውጭም ሆነ ውስጥ አማራ ስለሆነ ይሄ ነገር አልተመቸኝም። አላወጋ ከሆነ ጓደኞች ከጀራ ይታዘቡ፣ ግን ወጣ ይያለርኩ የራሴም ችግር አለብኝ በትልቁ ግን ልናወግዘውና ልንታገለው ይገባናል። አንድ ልንሆን እንደ አማራ ይገባናል። አንድ ከሆነ ኢትዮጵያ ደግሞ አንድ እናደርጋታለን። ወንድሞች አደራ የሚል ነገር አለኝ። ጨርሻለሁ። አመሰግናለሁ።